ሰላም ጤና ይስጥልኝ። ውድ የጉድቲንግስ የጥሩ ነገር ፕሮግራም ተከታታዮች እንኳን በድጋሚ ወደ ኔ ቻናል በሰላም መጣችሁ ላለሁኝ በመጀመሪያ ግን ሰሞኑን ቴንኪ ዩ አላልኳችሁም። ቴንኪ ዩ ሶ ማች ፎር ላይኪንግ ን ሰብስክራይቢንግ ማይ ቻናል ቴንኪ ዩ ፎር ዩር ሳፖርት በድጋሚ ደግሞ ቴክስት የምታደርጉልኝ ሰዎች አላችሁ፣ ኢሜይል የምታደርጉልኝ ሰዎች አላችሁ፣ ብዙም አላውቀውን ነገር ኤክስፕሌን ያደረጋችሁልኝ ሰዎች አላችሁ። እና በዚህ ድጋሚ ላመሰግናችሁ ነው የምፈልገው። ዛሬ እንግዲህ አርሱን እንዳያችሁት ስለ አቋም ነው ማውራት የምፈልገው። ምክንያቱም የአሁን እንግዲህ ኑሯችን ሁሉ በአቋም መግለጫ በሰበር ዜና ሆኗል። እና ግን እነዚህ አቋም መግለጫዎች ሰበር ዜናዎች ብቻ ሳይሆኑ የኛ አቋም ምንድን ነው? የኛ አዝ ኢንዲቪዲዋል ወይም አዝ ኢትዮጵያን ወይም እንደ አንድ ማህበረሰብ የኛ ፐርሰናል አቋማችን ምንድን ነው? ምክንያቱም እኛም የአንድ ሀገር ወይ የኮሚኒቲ ወይም የሕብረተሰቡ አንድ አካል ስለሆነ አዝ ኢንዲቪዲዋል አቋም ሊኖረን ያስፈልጋል ብዬ ስላመንኩ ነው። ስለ አቋም ዛሬ ላውራችሁ የመጣሁት ማለት ነው። እንግዲህ በሀገራችን የሚታየው ነገር ምንድን ነው? አንድ ሰው የሆነ ግሩፕ ይሆንና ወይም የአንድ ብሔር ይሆንና? ተበዳ ያለ ከዛ በኋላ ደግሞ ቀጥሎ ደግሞ የሚበደል ሰው አለ። ከዛ ደግሞ ሳይክሊካል ይሆናል፣ ሳይክል አለው። አንደኛው በስልጣን ይመጣል፣ ከዛኛውን የኛውን ብሔር ይበድላል፣ ከዛኛው ደግሞ ቁርሾ ይይዛል። ከዛ ይቀጥላል፣ ይቀጥላል፣ ይቀጥላል፣ ይቀጥላል። እና ይሄንን ሳይክል ወይንም ይሄንን ቼን እንዴት ነው ብሬክ ማድረግ የምንችለው፣ እንዴት ነው ማቆም የምንችለው የሚለውን ነገር እንድናይ ነው የፈለኩትኝ። እና እንግዲህ አሁን እንደምናየው አይ ቲንክ ጥላቻው ምንድን ነው? እንግዲህ ከዚህ በፊት የነበሩት መሪዎች ወይንም ነገስታቶች ወይንም አይ ቲንክ መቶ ዓመት ወይንም ከዚያም በላይ ሊሆን ይችላል፣ ብዙ የታሪክ እውቀቱ የለኝም፣ ግን የሆነ ጥፋት ሰርተዋል በሆኑ በብሄሮች ወይንም በአንድ በተወሰነ ክልል ውስጥ የሆነ ጥፋት ሰርተዋል የሚል ጥላቻ ለሰላሳ ዓመታት ለአርባ ዓመታት ትውልዱ ሲማረው ነበር፣ ያንን ጥላቻ ማለት ነው። እና ያ ጥላቻ እንግዲህ አሁን አድጎ ደግሞ የሚቀጥለው ደግሞ አሁን እነሱ ደግሞ ትንሽ ፓወር ላይ ወይንም ስልጣን ላይ ስላሉ ደሴም ቲንግ እኛ ላይ ሆኖብናል፣ እኛ ተሰቃይተናል፣ እኛ ጉዳት ደርሶብናል የሚሉት ግሩፖች ወይንም ብሔሮች ወይንም ያ ማህበረሰብ ተመሳሳይ ነገር በሌላኛውን ሰው ደግሞ ሌላኛውን ግሩፕ ወይም ሌላኛውን ብሔር ወይም ሌላኛውን ሕዝብ በመጉዳት ላይ ነው ያለው እና ይሄ ሳይክል እንዴት ነው ሊሰበር የሚችለው ለማለት ፈልጌ ነው። ወይም እንዴት ነው ይሄ አቋም ወይም ይሄ ሳይክል የቱ ጋ ነው ማቆም የምንችለው የሚለውን ነገር እንድናይ ነው። እንግዲህ ከረንትሊ የምናየው ነገር ነው። አሁን ቴክኖሎጂም አለ፣ ብዙ ነገሮች ሪከርድ እየሆኑ ነው። የውጭ ሀገር ሚዲያዎችም ዜናዎችም እያወጡት ነው። ያው እኛ እንግዲህ አፍሪካውያን እንደመሆናችን መጠን ብዙ ከቨሬጅ ላይ ይሰጠን ይችላል። ምክንያቱም እኛ ጋራ መገዳደል፣ ጥላቻ፣ ጦርነት፣ ረሃብ፣ ችግር፣ በሽታ ፓርት ኦፍ ኢት ተብለው ነው የሚያምኑት። የኛ የኛ መጠላላት ወይም መገዳደል ፓርት ኦፍ የአንዱ የህይወታችን አካል ነው። ምክንያቱም እንደዛ ካልሆነን ህብረት እናገኛለን፣ ፓሩ እናገኛለን። የሚፈልጉትን ለማድረግ ቦታ አንሰጣቸውም። ስለዚህ እንግዲህ ከዚህ በፊት የሆነው ወይንም መቶ ዓመት ይሆናል፣ ሰማንያ ዓመት ሊሆኑ ይችላል። እኔ አልደረስኩበትም። ተበደልን የሚሉ አካሎች አሉ። እንግዲህ በደላቸውን እኔ እርግጠኛ አይደለውም። ግን ሰው ተበደልኩ ሲል አክሴፕት አደርጋለሁኝ። ተበድለናል፣ የኛ ብሄር እንደዚህ ሆኖብናል ሲሉ አክሴፕት አደርጋለሁ። ግን ምን እናድርገው? ምን እናድርግ? ለዛ ነገር ምን እናድርግ? መፍትሄው አሁን በአንደኛው ክፍለ ዘመን ከዚህ በፊት በቀድሞ መሪዎች እንደዚህ ጉዳት ደርሶብናል የሚሉት ብሄሮች ተመሳሳይ ድርጊት መፈጸም በአንደኛው ክፍለ ዘመን ሶሉሽን ነው ወይ የሚለው ነው የኔ ጥያቄ። ካን ዊ ሌት ኢት ጎ ማለት የሆነብንን ከዚህ በፊት የነበሩ ነገስታቶች በእኛ ብሄር ወይም በእኛ ወገን ላይ የፈጸሙትን ችግር ተመልሰን እኛ ከምንደግመው በሌላውኛው ላይ ጉዳት ከምናስደርግ ምክንያቱም ኢትስ ኢቪደንስ አሁን ኢቪደንስ አለ፣ ሪከርድ እየተደረገ ነው። እና ያንን የሴም ችግር መልሰን እኛ ከምንፈጽም ምክንያቱም ሌላኛውም ደግሞ ጠብቆ ያንኛውን ሊያደርግ ነው ማለት ነው። በዚህ ተቀጠልን እና ካን ዊ ሌት ኢት ጎ ፎርጊቭ አድርገን ማለፍ እንችላለን ወይ? ምናልባት ያልተነካ ግልግል ያውቃል ልትሉኝ ትችላላችሁ። እሺ ሌቲት ጎ ማድረግ ካልቻለን፣ ፎርጊቭ ማድረግ ካልቻለን ካልቻለን እንዴት ነው ሂል የምናደርገው? ሪሃብሊቴሽን ሴንተር እናቋቁም ወይ? የቀድሞ ስርዓት ወይንም የቀድሞ አስተዳደሮች ወይንም አፄዎች ወይንም ገዢዎች ወይንም የተፈጸመብንን ድርጊት ሂል ለማድረግ እናቁሙ ወይ እናቋቁሙ ወይ ሪሃብሊቴሽን ሴንተር ወይም ሂሊንግ ሴንተር ወይም ደግሞ የኤዱኬሽን ሴንተር ይቋቋሙ ወይ? ምክንያቱም ይሄ ነገር በእንደዚህ ሁኔታ መቀጠል ያለበት አይመስለኝም። እና እንዴት ነው ሂል ማድረግ የምንችለው? ጥላቻንስ ላልሰማው ዛሬ ለተወለደ ልጅ ትላንት ለተወለደ ልጅ ለማያውቀው፣ ከዚህ በፊት የሆነውን ነገር የመቶ ዓመትን ነገር ነግሮ በጥላቻ ማሳደግ ጥቅሙስ ምንድን ነው? እና ዳትስ ማይ ኩዌሽን እና ሃው ካን ዊ ሌቲት ጎ ሌቲት ጎ ማድረግ ካቃተን እንዴት ነው ሂል ማድረግ የምንችለው? እንዴት ነው በውስጣችን ሕሊናችንን በይቅር ባይነት እንዴት ነው ልናሻሽል የምንችለው እና በሰላምና በፍቅር በአንድነት መኖር የምንችለው የሚል ጥያቄ ነው ያለኝ። ምክንያቱም እኛ ተፈጽሞብናል ብለን የምናምነውን ነገር ገና ገና ተፈጽሟል ብለን ወይንም ተፈጽሞ ሊሆን ይችላል ግን እሱ የምናምነውን ነገር እኛም እያደረግነው ነው ያለ ነው። ይሄ ደግሞ ሪከርድድ ነው፣ ይሄ ኢቪደንስ ነው። አለም እያየ ነው። ነገ ነገ መጽሐፍ የሚጻፍበት ነገር ሊሆን ይችላል። ነገ ሙቪ የሚጻፍበት ነገር ይሆናል እየተሰራ ነገር ያለው ይሄ። ነገ ጄኔሬሽኖች የሚያፍሩበት ነገር ነው እየተሰራ ያለው። ስለዚህ ይሄ ነገር ሰላሳና አርባ ዓመት ጥላቻ የሚያበቃበት ነገር የጥላቻ ትምህርት፣ የጥላቻ የመከፋፈል የሚያበቃበትን ነገር ብንፈልግ ወይም ደግሞ ሪኮንሲሊየሽን ወይም ሂል ማድረግ ወይም ይቅርታ መደራረግ ወይም ደግሞ እራሳችንን ዴቨሎፕ አድርገን የምንሻሻልበትን ነገር የምንሻገርበትን ነገር በመንፈሳዊ ነገርም ሊሆን ይችላል፣ በቴራፒም ሊሆን ይችላል፣ ትምህርት በመቅረጽም ሊሆን ይችላል። ይሄ ነገር መቆም አለበት ብዬ ነው እማም እማም ነው። ሌላው አሁን በመከራ ውስጥ የምታልፉ ሰዎች ማለት እንግዲህ በ2022 እንኳን በሀገራችን ወደ ሁለት ሚሊዮን የሚሆን ሰው ነው በጦርነቱ ምክንያት የሞተው ተብሎ የሚታመነው። ሞት ለእኛ አሁን ብርቅ አይደለም። ጀስት በሃይማኖት ምክንያት ከዚህ በፊት ከሰላሳ ስልሳ በየቀኑ እየሰማን ነው። በዚህ መከራ ውስጥ የሚያልፉትን ሰዎች ጊዜያዊ ሪሊፍ ሳይሆን ገብቷቸዋል በስሜት ተነሳስተው ሳይሆን ሪስፖንድ ማድረግ ያለባቸው በደንብ ፕላን አድርገውበት እንዴት ነው መከላከል የምንችለው ራሳችንን፣ በትምህርት በመደረጃጀት ራሳቸውን ቢከላከሉ፣ ከስሜታዊና ከኤሞሽናል እሱ ስለቆረጠ አንተም ቁረጠው፣ ግደለው፣ ፍለጠው ሳይሆን ሪሊ ልጆችን በማስተማር ወጣቶችንን በማስተባበር ድርጅቶች የሰውን መብት ወይንም የሰውን ክብር ኢቭን ፖሊሶች ሊሆን ይችላል። በፊት ግምገማ የሚባል ነገር ነበረ። እንደዛ በመገምገም ምንድን ነው ህብረተሰቡን ለመጠበቅ ያደረግከው ምንድን ያደረግከው ምንድነው ልታደርግ ሲያሰብከው እንደዚህ አይነት መሞት ካልቀረ መስዋዕትነት ካልቀረ፣ እንደዚህ አይነት ሪፎርሞች እንደዚህ አይነት ለውጦች እንዲካሄዱ በግለሰብም ልጆቻችንን በማስተማር ድርጅቶቻችንን በመምራት አሁን ብዙ ከኔ ጋር የተማራችሁ ልጆች አላችሁ፣ ሚኒስቴር ደረጃ ያላችሁ በጣም እኮራባችኋለሁ በዚህ አጋጣሚ። እንደዛ በድርጅቱ ውስጥ ግምገማ በማድረግ ፖሊስ ከሆነ ደግሞ ኮምፕሌንት ወይም ኮምፕሌንት ከቀረበበት ግምገማ በማድረግ ሥነ ምግባር በማስተማር ፖሊሲ በመቅረጽ የአስተዳደር እቅድ በማውጣት ይህንን መከራችንን ስር ነቀል በሆነ መልኩ መለወጥ አለብን ብዬ አስባለሁኝ። ምክንያቱም ዋጋ እየተከፈለ ነው። መከፈሉ አልቀረም፣ ሰው መሞቱ አልቀረም። ኤቭሪ ሲንግል ዴይ። ግን ለመልካም ቢሆን፣ ይህ መስዋዕትነት ለለውጥ ቢሆን፣ አንድ ሞቶ ሌላውን ለማዳን ቢሆን ብዬ ነው የማስበው እና ሁሌም በዳይና ተበዳይ ግሩፕ ይዘን በጅምላ የራሳችን አቋም ሳይሆን ሁሌ ሆ ብለን ወተን፣ ኢቨን እኛ ቁጭ ብለን እንኳን ሳናስብ ራሳችን ምንድን ነው። ምክንያቱም በጣም ብዙ ዝም የምትሉ ሰዎች ወይንም ኢግኖር የምታደርጉ ሰዎች በእናንተ መካከል በጣም ጥሩ ጥሩ ነገር ሀሳብ እንዳለ እናንተ ራሱ ለዚህ ነገር ትልቅ ነገር ኮንትሪቢዩት እንደምታደርጉ ዋና አክተር መሆን ትችላላችሁ። ፎሎወር መሆን የለባችሁም። ለጊዜያዊ ጥቅም ብላችሁ ዩኖ ሕሊናችሁ የማይፈቅደውን ነገር ማድረግ አያስፈልግም። ወይንም ለመመሳሰል ብላችሁ ወይንም የአንደኛው ቡድን ስለሆናችሁ ኢትስ ኦኬ። ትንሽዬ መከራ ሁሌም አለ። እኛ ሀገር ሁሉ ነገር ውድ ነው፣ ስራ የለም፣ ሰው ይሞታል፣ ሁሉ ነገር አለ። ግን ለለውጥ ቢሆን መልካም ነው ብዬ ነው የማስበው። ይሄ መስዋዕትነት ለመለወጥ ለመቀየር ቢሆን መልካም ነው ብዬ ነው የማስበው እና ዛሬ የራሳችንን አቋም እንድንፈትሸው ነው ጥሬንም አቀርበው። እኔ ተበደልኩ የምንል ከዚህ በፊት በቀድሞ መሪዎች በቀድሞ አስተዳደር በደል ደርሶብኛል የምትሉ ሰዎች ፕሊዝ ከቻላችሁ ሌቲት ጎ አድርጉት። ሌቲት ጎ ማድረግ ካቃታችሁ ደግሞ በደላችሁ ሂል የምታረጉበትን ሂል የምታደረጉበትን ሪሃብልቴት የምትሆኑበትን እና ጤናማ ነገር ኮንትሪቢዩት ለሰው የምታደርጉበትን ነገር ብትፈጥሩ መልካም ነው ብዬ አስባለሁ። አሁን ደግሞ በመከራ ውስጥ የምታልፉ ሰዎች ፕሊዝ ከስሜታዊነት አይኖው ህመም ያማል። ሞት ቀላል አይደለም። መገለል ቀላል አይደለም። በደል ቀላል አይደለም። ግን በኢሞሽናል ተነስታችሁ ሳይሆን ፕላን ባደረገ በደንብ በተደራጀ በደንብ ፕሮግራም ቀርጻችሁ ለእናንተም ለልጆቻችሁም ለጀኔሬሻችሁ ተበድሏል ለምትሉት ህዝብ የሚጠቅም ነገር ለማድረግ ስሩ እንጂ ኢሞሽናል ሆናችሁ እናንተም ከዛ ፓርት ጋር ፍለጠው ቁረጠው የሚለው ጋራ አትተባበሩ ለማለት ነው የመጣሁት። እና ይህንን የበዳይና ተበዳይ በአንድ ሀገር ውስጥ እየኖርን የገዢና የበላይ እና የበታች በሃያ አንደኛው ክፍለ ዘመን ተሰምቶ የማይታወቅ ሪዞሉሽን ወይንም መፍትሄ ነው ብላችሁ የምታመጡት ነገር ለህሊና እና ለአይምሮ የሚያሳዝን ነገር አይሁን ለማለት ነው የመጣሁትኝ። እና ፕሊዝ እያንዳንዱ ሰው እያንዳንዱ ግለሰብ ራሱን ይፈትሽ፣ ራሱን አቋሙን ይይ ኢትስ ኦኬ። መከራ አለ፣ ችግር አለ፣ ሁሌም አለ አብሮን። ግን ይህንን መከራ ለመልካም ለማድረግ የምንችለውን ነገር አቋም ይዘን የራሳችን ምሪት ኖሮን ሆ ብለን ሳንነሳ ለለውጥ ወይንም መልካም ነገር ለማድረግ የተሻለ እንድንሆን እንነሳ ለማለት ፈልጌ ነው። ምክንያቱም በምድር ላይ ምንም ነገር ለማጥፋት አይቻልም። ማለት ለማጥፋት መሞከር መታሰብ እንግዲህ ሂትለር ነው አይደለ ጁውሾቹን ለማጥፋት የሞከረው ማለት ነው። ግን አልሆነም፣ አልተሳካም፣ አይሆንም። ይሄ የሚሆንም ነገር አይደለም፣ አይደለም። በሀያ አንደኛው ክፍለ ዘመን በድሮ እንኳን እስካሁን የሚታፈርበት ታሪክ ነው የሚሆነው እና የማይሆን ነገር ነው እንዳልኳችሁ ዴር ኢዝ አ ስፓኒሽ ፕሮቨርብ ዘርን መቅበር አይቻልም። አንድ ነገር ማጥፋት አይቻልም። ህይወት ያለውን ነገር ማጥፋት አይቻልም። ምክንያቱም በቀበር ነው ቁጥር አፈር ባለበስ ነው ቁጥር በብዙ ሆኖ ነው በብዙ ሆኖ ነው ነው የሚበቅለው። ስለዚህ አሁን የሚያስኬድ ነገር አይደለም። በአንደኛው ክፍለ ዘመን የሚያስኬድ ነገር አይደለም። የሚደረገው ነገር የሚያስኬድ ነገር አይደለም። ብዙ መስዋዕትነት ነው የሚያስኬደው። ይህ መስዋዕትነት ደግሞ ካስተዋልንበት ለጥቅም ለመልካም ነገር ይሆናል። ከሰራንበት፣ ሰከን ብለን ካሰብንበት ለለውጥ ይሆናል። ምክንያቱም ሆነም ቀረም መስዋዕት መከፈሉ አይቀርም። ኤቭሪ ሲንግል ዴይዝ አር ፒፕል አር ዳይን። እና እምላችሁ ነገር ምንድን ነው? ሌትስ ጎራ አንድ ላይ የራሳችን አቋም ይኑረን እና አንድ ሀገር አለችን። በሰላም የምንኖርባት ሀገር ያደርግልን። ሌላ ግን ለመጨረሻ ጊዜ ሳልናገር ማለፍ የማልፈልገው ነገር ምንድን ነው? በደል የደረሰበት በደልን ስለሚያውቀው ሌላውን አይበድልም። የበላይ ነኝ ብሎ የሚያስብ ደግሞ የበታቾች አሉ ብሎ ካመነ የበታቾችን በማቀፍ ነው ትልቅነት የሚገኘው፣ ሌላውን ጸጥ በማድረግ ሌላውን በማጥፋት የበላይነት፣ በማን ላይ የበላይ የሚሆነው? የበላይ እኮ የሚሆነው የበታቾች ሲኖሩ ነው። እና አትሊስት የበታች ናቸው አይጠቅሙም ብለን የምናስባቸውን ሰዎች እንተዋቸው። ቢካዝ ዊገነ ብሻይን ራይት እንደዛ ነው አይደል? የቁንጅና ውድድር አንድ ሴት ብቻ መታ ቁንጆ ነኝ ብትል ውድድር ስለሌለ እንዴት ቆንጆ መሆኗ ይታወቃል? እና በቃ ይህንን ህዝብ ተውት። አወቅን የምትሉት ወይንም ስልጣን አለን የምትሉት ወይንም ሀይል አለን የምትሉት ተውት። ይህንን ነው ምክሬን መጨረሻ ላይ የሚለው እንደዛ ነው አይደለ ወዳጆቻችንን ብንወዳቸው ምን ጥቅም አለን ይላል መጽሐፍ ቅዱስ ጠላቶቻችንን ካልወደድን እና ፕሊስ የምትጠሏቸውንም ሰዎች ተዋቸው። እዚህ ዘ ላስት ሜሴጅ እንግዲህ ልናገር ምችለው ይሄንን ነው። ቴንክ ዩ ሶ ማች። በድጋሚ ስላያችሁን ያመሰግናለሁ። በሌላ ፕሮግራም እስከምንገናኝ ድረስ ደህና ሁኑም።